ይዋን አያር እን ይዋን ዛሬ የምንወያይበት ርዕስ በአፍሪካ ምድር ላይ በታሪካዊቷ ግብጽ ከተማ እስክንድርያ የተከሰተውን አስደንጋጭ የተፈጥሮ አደጋ የአየር ንብረት ለውጥ ወይንስ የፈጣሪ ቁጣ ነው እየተባለ ሰውን ጎራ ለይቶ እያከራከረ ስላለው የበጋ መብረቅ በከተሞች ላይ እያሳደረ ያለውን አስከፊ ተጽዕኖ በስፋት እንመለከታለን። ከዚያም ቀጥለን ከዓለም አቀፉ የፖለቲካ መድረክ ላይ የሚንጸባረቅ፣ ነገር ግን ከእኛ ኢትዮጵያውያን ሕይወትና እሴት ጋር በጥልቅ የተሳሰረ ወቅታዊ ጉዳይ እንመለከታለን። ከአውሮፓ ምድር ስለተሰማ አንድ አዲስ ድምፅ፣ አንድ ጠንካራ አቋም፣ አንድ የጥንት እሴቶችን የማስጠበቅ ትግል በጥልቀት እንነጋገራለን። ይህ የሀንጋሪ መንግሥት የወሰደው እርምጃ ሲሆን፣ በምዕራባውያን ዘመናዊ አስተሳሰብና በባህላዊ የሀገር እሴቶች መካከል ስላለው ፍትጊያ ጥልቅ ትምህርትን ይሰጠናል። ሀገራት ከባህላዊ እሴቶቻቸውና ሉዓላዊነታቸው ጋር በተያያዙ ከባድ ጫናዎች ሲታገሉ የተፈጥሮ ዓለምም የራሱ የሆነ ፈተናዎችን በብዙ ሀገራት ላይ እያደረሰ ይገኛል። በዚህች ጥቁር አህጉር አፍሪካ ምድር ላይ በሰሜናዊ ግብጽ ታሪካዊቷ የእስክንድርያ ከተማ ቅዳሜ ግንቦት 23 ቀን 2017 ዓ.ም ተመረተ እንደ አውሮፓውያን አቆጣጠር ደግሞ ሜ 31 2025 ላይ ባልተጠበቀ ሁኔታ በድንገተኛና አስከፊ አየር ሁኔታ ተመታች። ይህ የአየር ሁኔታ ከባድ ነጎድጓድ የቀላቀለ ዝናብ እናም በረዶን ያካተተ ነበር። ይህ አስከፊ ሁኔታ የከተማዋን ባለሥልጣናት የአደጋ ጊዜ አዋጅ እንዲያውጅና ትምህርት ቤቶችም ፈተናዎቻቸውን እንዲያዘገዩ አድርጓል። በእስክንድሪያ የክልል መንግሥት የተሰጠ ይፋዊ መግለጫ በከተማዋ ሰፊ የአገልግሎት መቆራረጥ መከሰቱን አረጋግጧል። አውሎ ነፋሱ ዛፎችን ነቅሎ ጥሏል። የጎዳና ላይ መብራቶችን አውድሟል። እናም በርካታ መንገዶችን በጎርፍ ጥለቅልቋል። የከተማዋን የቀድሞ ሁኔታ ለመመለስ የአደጋ ጊዜ ቡድኖች የተነቀሉ ዛፎችና ፍርስራሾችን ለማስወገድ እንዲሁም ዝናብ ውሃን ለማፍሰስ በፍጥነት ተሰማርቶ ነበረ በማህበራዊ ሚዲያዎች ላይ የተጋሩ ቪዲዮዎችና ፎቶዎች አስደንጋጭ ትዕይቶችን አሳይተዋል የውሃ መውረጃ የሌላቸው መንገዶች በጎርፍ ተጥለቅልቀዋል የመብረቅ ብልጭታዎች በሰማይ ላይ ይንቀለቀላሉ የኤሌክትሪክ ምሰሶዎች ተንኮታክተዋል ተሽከርካሪዎችም ተጎድተዋል እናም ከባድ ዝናብ ይወርድ ነበረ በረዶዎችም ሌሊቱን በሙሉ ከተማዋን ሲደበድቡ ነበር። ይህም ሰዎች ከካፌዎች እንዲሸሹና የበረዶ ቅንጣቶች ከመስኮቶች በኃይለኛ ነፋስ ወደ ውስጥ እንዲገቡ አድርገዋል። ይህ ሁሉ በነዋሪዎች ዘንድ ከፍተኛ ሽብርን ፈጥሮ ነበረ። በማኅበራዊ ሚዲያ ላይ የሚታዩት ትዕይንቶች ሁኔታውን ምን ያህል አስከፊ እንደነበረ ያሳያሉ። በግብጽ የአየር ንብረት ባለሥልጣን የትንበያና ቅድመ ማስጠንቀቂያ ዳይሬክተር የሆኑት መሐመድ ሻሂን አውሎ ነፋሱን የፈጠረው ዝቅተኛ ግፊት ያለው የአየር ስርዓት መሆኑን ገልጿል። ይህ ስርዓት የሙቀት መጠንን ዝቅ በማድረግ ከመሬት ጋራ ቅርብ የሆኑ ነጎድጓዳማ ደመናዎችን እንደፈጠር አስረድተዋል። መሐመድ ሻሂድ አውሎ ነፋሱን በፍጥነት የሚንቀሳቀስ የአየር ግንባር ሲሉ የገለጹት ሲሆን አውዳሚ የሆኑ አውሎ ነፋሶችን ወይንም ሳይክሎንስ መኖራቸውን አልሸሸጉም። ሻይን አክለውም እነዚህ ሁኔታዎች በክረምትና በጸደይ ወቅት እየተለመዱ ናቸው ብለዋል። ሆኖም የአውሎ ነፋሱ ከባድነት የተከሰተው በደውን በርስትስ ወይንም በደመና በኃይል የሚወርድ ነፋስ ነም በዝቅተኛ ከፍታ ላይ የሚገኙ የአውሎ ነፋስ ደመናዎች ምክንያት እንደሆነ አስረድተዋል። የግብፅ የመገናኛ ብዙሃን ግን ይህንን የጸደይ ወቅት ክስተት ከዚህ በፊት ታይቶ የማይታወቅ ሲሉ ገልጸውታል። ለወትሮ በበረሃዋ ግብጽ እንዲህ ያለው ዝናብ የለም ነበረ። ለዚህም ነው አንዳንዶች ይህንን ክስተት የፈጣሪ ቁጣ ሲሉ የገለጹት። የእስክንድርያ ገዢ አህመድ ካሌድ ሐሲን ሰዒድ ሁሉንም የከተማዋን መምሪያዎች ከፍተኛ ጥንቃቄ እንዲያደርጉ አዘዋል። በተጨማሪ የሕዝብ ማመላለሻ ባለሥልጣናት ተማሪዎችን ወደ ፈተና ማዕከሎቻቸው ለመውሰድ ለመርዳት የአውቶቡስ አገልግሎትን እንዲጨምሩ መመሪያ ሰጥተዋል። የተማሪዎችን ደህንነት ቅድሚያ ለመስጠትና የአደጋ ጊዜ ቡድኖች አደጋዎችን ለማጽዳት ተጨማሪ ጊዜ እንዲያገኙ ለማስቻል የመካከለኛ ደረጃ ትምህርት ቤት ፈተናዎችን በአንድ ሰዓት እንዲዘገዩ አድርገዋል። የግብጽ ጤና ጥበቃ ሚኒስቴርም ምንም አይነት የሰው ሕይወት መጥፋት ሪፖርት እንዳልተደረገ አስታውቋል። ሳይንቲስቶች ግን የአየር ንብረት ለውጥ እየጨመረ በመምጣቱ ከፍተኛ የአየር ሁኔታ ክስተቶች በተደጋጋሚ እየሆኑ መምጣታቸውን ያስጠነቅቃሉ። የአየር ንብረት ለውጥ ድርቅና ኃይለኛ ሊተነበይ የማይችል ዝናብን ከት እንደሚያባብስ ይናገራሉ። እስክንድርያ ደግሞ ለአየር ንብረት ለውጥ ተጽዕኖች እጅግ በጣም ተጋላጭ ከሆኑ ከተሞች አንዷ ነች። ከደሞዋ ገባህር ዳርቻ መሸርሸር፣ የባህር ከፍታ መጨመር እናም ዓመታዊ አውሎ ነፋሶችን ከሚያስከትሉት ጎርፍ እየተሰቃየች ነው። በተባበሩት መንግስታት ድርጅት ስር የሚሰራው የአየር ንብረት ለውጥ ፓነል ወይንም ኢንተርጋቨርንመንታል ፓነል ኦፍ ክላይሜት ቼንጅ ትንበያ መሰረት የመካከለኛው ምድር ባህር በሶስት አስርት ዓመታት ውስጥ እስከ አንድ ሜትር ወይንም ሶስት ጫማ ከፍ ሊል ይችላል። ይበልጥ ብሩህ ተስፋ በሚሰጡት ትንበያዎች እንኳን በ2050 ዓ ም የ50 ሴንቲሜትር ከፍታ መጨመር የእስክንድሪያን 30 በመቶ ያህሉን ያጥለቀልቃል ከተማዋን 6 ሚሊዮን ነዋሪዎች አንድ አራተኛውን ያፈናቅላል እናም 195 ሺ ሰዎች ሥራዎቻቸውን ያጣሉ። ባለሥልጣናት ይህን አደጋ ለመቀነስ ጥረቶችን ጀምረዋል። ከእነዚህም ውስጥ በባህር ዳርቻው በኩል ግዙፍ ብሬክ ዋተር ወይም የባህር ኃይል የሚቀንስ ግድብ መገንባት ይገኝበታል። ስንቀጥል ወደ ሃንጋሪ እንሂድ ጊዜው 2025 መጋቢት ወር ነው በአውሮፓ ልብ የምትገኘው ሃንጋሪ የራሷን የዘመናት ታሪክና ማንነት የሚያንጸባርቅ አንድ ህግ በማጽደቅ የዓለምን ትኩረት ስባለች ይህ ህግ በሀገሪቱ የህዝብ መገናኛ ስፍራዎች ላይ ግብረ ሰዶማዊነት ያለውን አኗኗር ዘይቤን የሚያስተዋውቁ ዝግጅቶችን በተለይ ፕራይድ ማርች እየተባሉ የሚቀሩትን ሰልፎች ሙሉ በሙሉ መከልከሉን ይደነግጋል ከዚህም በላይ የሃንጋሪ መንግሥት ህጉ እነዚህን ዝግጅቶች በሚያካሂዱ ተሳታፊዎች ላይ የፊት መለያ ቴክኖሎጂን ወይም ፌሻል ሪኮግኒሽን ቴክኖሎጂን ለመጠቀም ሥልጣን እንደሚሰጣቸው ይፋ አድርጓል። ይህ እርምጃ የሃንጋሪ መንግሥት ወጣቶቹን ለመጠበቅና የቤተሰብን ባህላዊ እሴቶችን ከማንኛውም ውጫዊ ተጽዕኖ ለመጋረድ ያለውን ጽኑ ቁርጠኝነትን የሚያሳይ ነው። ሕፃናት፣ የሀገርን በርትናቸው ናቸው። ንጹሕ ልቦናቸውንም ከማህበረሰባዊ መሠረቶች ከሚቃረኑ አስተምህሮቶች የመጠበቅ ኃላፊነት እንዳለባቸው ሃንጋሪ በግልጽ ታስረዳለች። የሃንጋሪ ይህ ደፋር እርምጃ ግን ከአውሮፓ ህብረት አባል ከሆኑ 20 በሚጠጉ ሀገራት ዘንድ ከባድ ትችቶችን አስከትሏል። እነዚህ ሀገራት ፈረንሳይ፣ ኦስትሪያ፣ ቤልጅየም፣ ቼክ ሪፐብሊክ፣ ዴንማርክ፣ ኦስቶኒያ ፊንላንድ፣ ጀርመን፣ አየርላንድ፣ ላቲቪያ፣ ሉቱኒያ፣ ኔዘርላንድስ፣ ፖርቹጋል፣ ስሎቬኒያ ስፔንና ስዊድን ናቸው። እነዚህ ሀገራት የሃንጋሪ ሕግ እንደ ሰብአዊ ክብር ነጻነትና እኩልነት የመሳሰሉትን የአውሮፓ ህብረት መሠረታዊ እሴቶችን ይጠሳል በማለት ይከራከራሉ። የአውሮፓ ህብረት ኮሚሽንም በሃንጋሪ ላይ የህግ እርምጃ ለመውሰድ እያሰበ ሲሆን 18 ቢሊዮን ዩሮ የሚጠጋ የአውሮፓ ኅብረት ገንዘብ ሃንጋሪ የህግ የበላይነት መርህን ጥሳለች በሚል ስጋት ምክንያት ከሃንጋሪ ተይዞባታል። ሃንጋሪ በበኩሏ ህጓ በተሳሳተ መንገድ እንደተተረጎመ ትናገራለች። ሕጉ በዋናነት ወጣቶችን ከባህላዊ ያልሆኑ የጾታ ዝንባሌዎች ተጽዕኖ ለመጠበቅ ያለመ መሆኑን ታስረዳለች። መንግስቷ ሕጉ የፕራይድ ዝግጅቶችን ሙሉ በሙሉ አይከለክልም፣ ይልቁንም ለአካለ መጠን ያልደረሱ ልጆች ተገቢ አይደሉም ተብለው የሚታሰቡ ይዘቶችን በሕዝብ ፊት እንዳይተዋወቁ ለመቆጣጠር ያለመ ነው በማለት አቋሟን ታጠናክራለች። ይህ የሀንጋሪ አቋም የራሷን የውስጥ እሴቶች ለማስጠበቅ ያላትን የማይናወጥ ቁርጠኝነት በግልጽ ያሳያል። ሀንጋሪ በዚህ አቋሟ ብቸኛ አይደለችም። በዓለም ዙሪያ ያሉ በርካታ ሀገራት በግብረ ሰዶማዊነት ይዘቶችን በተለይ ለታዳጊዎች እንዳይተዋወቁ የሚከለክሉ ሕጎችን አውጥተዋል። ለምሳሌ አሁን በቭላዲሚር ፑቲን የምትመራው ቀዝቃዛዋ ሀገር ሩሲያ ባህላዊ የቤተሰብ እሴቶችን ለመጠበቅ በሚል ተመሳሳይ ሕግ አውጥታ ተግባራዊ አድርጋለች። ይህ የሚያሳየው ጉዳዩ የሀንጋሪ ብቻ ሳይሆን የበርካታ ሀገራት መንፈሳዊና ባህላዊ እሴት ጥያቄ መሆኑን ነው። የግብረ ሰዶማዊነት መብት ንቅናቄ እስሮቹ ወደ ቀደመው ክፍለ ዘመን ይመልሳሉ። የመጀመሪያውን የግብረ ሰዶማዊነት መብቶችን በይፋ የደገፈው ድርጅት ሳይንሳዊ ሰብዓዊ ኮሚቴ የተባለው በ1897 በበርሊን ጀርመን የተመሰረተ ሲሆን ይህ ንቅናቄ በ1960ዎቹ ደግሞ በአሜሪካ ውስጥ በተለይም ስቶንዋይል አመፅ ተብሎ በሚታወቀው ክስተት 1969 ዓ ም ከፍተኛ ግፊትን አገኘ። ይህ ክስተት በኒውዮርክ ከተማ ውስጥ አንድ የግብሮ ሰዶማውያን ማህበረሰብ አካል የሆነ ሰው በፖሊስ የደረሰበትን በደል በመቃወም የተደረገ ተቃውሞ ሲሆን፣ ዘመናዊ የግብረ ሰዶማዊነት መብት ንቅናቄ የቀሰቀሰ እንደሆነ ብዙ ጊዜ ይናገራል። ከዚህ ጊዜ ወዲህ ይህ ንቅናቄ በየጊዜው በዓለም ዙሪያ እየሰፋና የተለያዩ የሀገራት መንግስታት ላይ ጫና እያሳደረ መጥቷል። ይህ ሁሉ የሚያሳየው የዘመናችን ብሔራት ከፊት ለፊታቸው የቆሙት ተግዳሮቶች ብዛትና ውስብስብነትን ነው። በአንድ በኩል የራሳቸውን ባህላዊና ሃይማኖታዊ እሴቶችን ከውጭ ከሚመጡ አንዳንዴም ከበድ ካሉ ጫናዎች የማስጠበቅ ትግል አለ በሌላ በኩል ደግሞ የአየር ንብረት ለውጥ እያደረሰ ያለውን አስከፊ የተፈጥሮ አደጋ መጋፈጥና የሕዝባቸውን ሕይወትና ንብረት የማዳን ኃላፊነት አለ። ሁለቱም ትግሎች የብሔራዊ ሉዓላዊነትን፣ የውስጥ ጥንካሬን እና የሕዝብን አንድነት የሚጠይቁ ናቸው። ሃንጋሪ ለእሴቶቿ ስትቆም፣ ግብጽ ከተፈጥሮ ኃይሎች ጋር ትፋለማለች። ሁለቱም የዘመናችንን የዓለም ፈተናዎች የተለያየ ገጽታ ያሳያሉ። ይህንን ጠቃሚ ውይይት በመቀላቀላችሁ ከልብ እናመሰግናለን። እንደ አንድ ሀገር የሚገልጹንን እሴቶች ማክበራችንን መጠበቃችንን ቀጥል። በተመሳሳይ ጊዜም ተፈጥሮ የምታመጣውን ፈተና በብልሃትን መልከት። ስለተከታተላችሁን ከልብ እያመሰገንን ይህን መረጃ ሰጪ የሆነ ቪዲዮ ከወደዳችሁት ላይክ በማድረግ ለብዙዎችም እንዲደርስ ሼር በማድረግ የበኩላችሁን አስተዋጽኦ አበርክቱ። የእናንተ ድጋፍ ለእኛ ትልቅ ብርታት ነው። ለተጨማሪ አስደሳች አስተማሪና ወቅታዊ ቪዲዮዎች ዘይገርም ቻናላችንን ሰብስክራይብ ማድረጉን አይርሱ።